ሰላም እንዴት ናቸው? የኢየሱስ ስም የተባረከው። መተናል ስሙን ያድርጉት። ላይክ በማድረግ ጀምሩ።

ረ ነው እራሱ በዱላ አቤት ቤት ቤት ዱላ ክብሩ ኢየሱስ ይሁን። ኢየሱስ ብቻውን ያድናል። አጋሪት እንዲንጫጫ እየሱስ ጌታ ነው ሲባል ሌላ ታሪክ ውስጥ ይገባል። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም፣ ከሱ ውጭ መፍትሄ የለም። ኖሆነ ኢየሱስ በዱላ አይገርምም? ኢየሱስ ብቻውን በቂ ነው። ምንም ማድረግ አይቻልም። ዘወንድም ዝም ማለት አልችልም እኔ

ህፃን ተሸክመ ስለ ኢየሱስ በአደባባይ ትመሰክራለች። ደስ አይልም? ሰው በእንደዚህ አይነት ሁኔታም ሆኖ ስለ ኢየሱስ ይናገራል። ክብር ለኢየሱስ ይሁን። እንግዲህ ኢየሱስ ብቻውን ያድናል። ኑ ወደ ኢየሱስ። ምንም ማድረግ አይቻልም። ብቻውን ይወት ይሰጣል። ክብር ለኢየሱስ ይሁን። ስሙ ይልንም ሙስሊም ሆናለሁ ብዬ ቁርአንን ትበላለህ። አልቀበልም አሉ እኔ ቁራንን ስለምወድ ነው እበላለሁ ያልኩት። አላህን ስለምወደው ነው እበላለሁ ያልኩት። ቁራን መብላት አይቻልም። ቁራን ከበላ ያረክሳል። መብላት አይቻልም። መጽሐፍ ቅዱስ እንደምትበላው ቁራን አይበላም አሉ። አላህን ስለምወደው ነው እበላለሁ ያልኩት እኮ እኔ አሁን በእኛ መጽሐፍ ቅዱስ ውስጥ ኢየሱስን ስለምወድ ኢየሱስ እራሱ እንዲገለጥ ብዬ መጽሐፍ ቅዱስ በልቼ ነው የተገለጠልኝ። ለኔ እንደዛው የአላህን ቃል ብበላ የአላህን ቃል ሞት ውስጥ እያዝ ገባ ራሱ አእምሮን ይከፍታል፣ ለኔ ይገልጣል፣ እራሱን ይገልጣል። በምብለው ኢለ በመልካም ነው ይበላል ያልኩት እንጂ ለክፉ ያስመሳይ ሰው ባራሱ ዳርቀው ምንም የሚወጣ ነገር የለም። አሁን እንዲህ ከምትሰቃይ ሰርተህ ብላ። በኢየሱስ ስም ዝርፋ የጀመሩ ሰዎች ህዝቡ እየነቃ ሲመጣ ተሰቃዩ እኮ ሚይዙትን ሚጨብጡትን አሉ። ሰምተናል እኮ ባለፉት ወራትም ብዙዎች በምን ይብሉ። በቃ ይሄ ነገር በጣም እየቀረ መጣ፣ ትውልድ እየነቀ መጣ። ዘራፊ ሁላ መጽሐፍ ቅዱስን እበላለሁ ያልኩት አሁን አለን። አሁን ጌታ ልብስ ሰርተህ ብላ። ለዚህ ዕድሜ ለምን ትበላለህ? እንዳንተ በኢየሱስ እንደዚህ አይነት አስመሳዮች በየቦታ አሉ። እንዳትሸውዱ እንዳትሸውዱ፣ ይህንን መልእክት በደንብ አርጋችሁ ስሙ። አንተ ማስታገሻ ነው። እንዴት እምቢት በየቤት እናንተ አገልጋይ የምጠሩ እንምጠሯቸው፣ ለመሆኑ እነማን ናቸው? ይታወቃሉ ወይ? እናንተስ እውነትን ፈርታችሁ ሸሽታችሁ የምትፈልጉትን እንዲሆንላችሁ ነው። ዛሬ ማታ ራሱ ይህን ራት ቀጠሮ የያዘን አንቺ ዝም ብለሽ ካፌ ለካፌ የምትዞሩ ልብሳችሁን ተራቁታችሁ፣ እናንተ እህቶችን ይኸው ሰው አትመኑ። አሁን መጽሐፍ የዋ ቃልን ያምናል፣ ብልህ ግን አካሄድን ይመለከታል። አትጭበርበሩ። ሲጸልይ አይቼዋለሁ ሲተነብይ ብለሽ እንደገና ዓይንሽ ላይ ማያ የሚባል ፊልም ሲጫወት ታግሰሽ አትይ እንዴ እንትን አትጭበርበሩ። ከበላሽ ከጠጣሽ በኋላ ከዛስ ምን ልናደርግ ነው ትያለሽ ከራት በኋላ ምንድን ነው የሚያንስ? ወስድሽ ነው አንደኛ። ልብስሽንም ሸፍኝ ብርድ ይመታሻል። እውነተኞቹ እዚህ ስትመጡ ቤቱን የንስሐ ቤት አርጉት የእንባ ቤት አርጉት። እና እግዚአብሔር የሚጠላው አምልኮ አለው። ይሄ የእምነት አምላክ የሚጠላው ሕይወት አለ። የሚጠላው ባህር አለ። አጢአተኛን ግን አይጠላ። ለሚመለስ አሁንም እጁ የተዘረጋች ናት። ምን መሰላችሁ ልፋት አይሁን፣ የአምልኮን ልፋት አይሁን። መልስ የሚያመጣ ይሁን፣ አቤት የሚለው ይሁን። ጩኸታችሁ ምልልሳችሁ የእግዚአብሔርን ጣት የሚገልጥ ይሁን። ከሚያስመስል ከእንትን በጣም የደደረና የደደበ ይሄ ሌር የሰራ ስህተት የምታዘወትሩ ካላችሁ እባካችሁ ላይሰንስ ተሰጥቷችሁ አይደለም ምናልባት ሰይጣን እየተጠቀመባችሁ ቸርች ውስጥ ሰይጣንን ወክላችሁ ትሆናላችሁ ያላችሁት። እኛ ደግሞ ምስኪን ነን፣ መለየቱ እስኪመጣ ድረስ እንፈተን ይሆናል። ግን እመኑኝ ፍሬ ይገልጣችኋል። እኔ ሳልሆን የምትኖሩት የኑሩ አይነታችሁ ፍሬያችሁን ይገልጠዋል። እንደዚህ እንዳትሆኑ በእግዚአብሔር ፊት እውነተኛ በመሆን እንድትባረኩ ለሁለት ደቂቃ እንጸልይ። በደንብ ሰምታችኋል። ይህንን እያወቁ እየሰሙ ሄዶ እዛ ውስጥ መግባት የራስ ጉዳይ ነው። አንን እየሰማችሁ እንደሆነ በደንብ አድርጋችሁ አጣሩ። የተገኘውን ሁሉ አጣጣርጉ። ይህንን በተደጋጋሚ ነው የምናወራው። በኢየሱስም የምነግዱ ምርጥ ምርጥ ወንበዴዎች አሉ። እንዲህ ዘመኑን እያዩ አካሄዱን ፍሬውን እያዩ መሄድ ነው። ዝም ብሎ መግባት የለም። ክብር ሁሉ ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ስሞን ዋይልድ ኮፍ የሚባል እዚህ ከተማ ውስጥ ያለ ቡና አለ። በትንሽ ብርጭቆ የምትመጣ ቡና እሷን፣ ቡና ስጠጣ ፎቶ አንስተው አረቀ የተጣ ነው ያለው ሰውዬ። አረቀ የሚጠጣበት ተቋም ሄደ ራሱ ሄደ እንዳልክ በሰዓቱ ለምንድነው መለስ መልስ ያልሰጠው? ወጣ ከሱ ጋር እኔ ትልቅ ሰው ነኝ እያው ከደሱ እንዲመለስ ጸሎቴ ነው። አላሳዘናችሁም? እሱ ልጅ ትላንትና መቶ ያ ልጅ ሲቆጣ ቪዲዮውን በደንብ አይታችሁታል። ጋይስ እንትን ዘልደታ ብሎ ደስ ብሎት ሲያወራ ኩምሽሽ ሲያረጋው ላይ አይታችሁታል። ያያ ዘልደታ እናቱና አባታ ደምረው ምን ያልገባኝ ነገር ማለት ነው አሁን በዚህ የ የአንድ ሰዓት ምናምን ቆይታ ምንድን ነው ያተረፍኩት? እስቲ ከዚህ ሰው ይጋባው አወራት ምንድን ነው ያተረፍኩት? ለምንድን ነው ሰው ተወው ሚል ነገር ማጣው አንተ ቤተክርስቲያን ክብር አታስከብረው። እኔ በአንተ ምክንያት ሰላም ይመጣል አልፈልግም። እንደሚ እኔ በዚህ ሰዓት መተኛት ነው ፈልገው ይኖ እየተደወለልኝ እና ደሙ ልክ ናቸው። እውነት ነው። ጸሎት ነው የሚያስፈልገው። እንደዚህ ከመዋረድ እንደዚህ ከመሆን እግዚአብሔር ይሰውራችሁ። ክርስቶስን ለቃችሁ ሄዳችሁበት ቦታ ሁሉ ውርደት ነው። ኢየሱስ ክብራችን ነው። እሱ ጋር ይሻለናል ላይ መች ይችላል ብዙ ነገር ሊኖር ይችላል። ኢየሱስ ጋር ግን ይሻላል። ኢየሱስን ተጣጥ እንደ ምርጫ የወሰድነው ነገር ሁሉ ውርደት ነው። እንደዚህ ነው በአደባባይ ያዋርዳል። ኢየሱስ ብቻውን ያድናል። እንግዲህ ምንም ማረግ አይቻልም ስሙ ቅዱሳን አይወዱም ሲሰገድላቸው፣ ከፍ ያለ ዝቅላት ስላለ ጌታቸው ስግደት። መቼ ተርፎ ለጌታ ማይበቃ አበሻ ወገኔ ከስተት ንቃ። በኢየሱስ አምናችሁ እስኪሁኑ ልባም፣ ለቅዱሳን መስገድ ገነት አያስገባም። የገነት ባለቤት ኢየሱስ ብቻ ነው። መግባት የፈለገ እርሱን መከተል ነው። ለነፍሳችን እረፍት የምናገኘው በኢየሱስ ክርስቶስ በማመን ብቻ ነው። ሞተ ለምትሄደው ከዚች ምድር ላይ ማረፊያ እንዳጣጣ ኋላ በሰማይ ይሄ ቆንጆ መልእክት ደስ ላል ሲስ እግዚአብሔር አብዝቶ ይባርክ ተባረክ። ጌታ ስገለጥ ሰው እንደዚህ ነው ተቀይሮ፣ ስለ ኢየሱስ ብቻ ስለ ማንም አናወራም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሞይ ነው ለምንድን አዘጋጅቶ ወይም በቃ ክብር ለኢየሱስ ይሁን። ደስ ያለ ዘምር ነው የተባለው፣ ሌላ ምንም የለም መዘመር ነው። ደስ ላል ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ፣ ይሄ ቆንጆና ጠቃሚ ምክር ነው። በደንብ አድርጋችሁ ስሙ። አጋጣሚ እንደው ባትሰሙ ይሻላችኋል ይሄን መልእክት ይሄን ድምፅ። በአጋጣሚ ይህን ድምፅ ከሰማህ ግን ይሁን ፍርዱን ማየት ትጀምራለህ። በቤትህ፣ በኑሮ፣ በመንገድህ፣ በጤና፣ በሕይወት፣ በቃ የገፋ ይገፋል፣ የከዳ ይከዳል። ደም ያፈሰሰ ደሙ ይፈሳል፣ ያጭበረበረ ይጭበረበራል። የዋሸ ይዋሽበታል። ጭምብል አጥልቆ ወንጀል የሰራ በፌክ አካውንት ተደብቆ የተሳደበ ሀገር፣ የበጠበጠ ሰው ያስለቀሰ፣ የቀን ጉዳይ ነው። በሰፈረበት መስፈሪያ ይሰፍራል። ደግሞ ሰው አስለቀሰ፣ ሌላ ዘር አይደለም የምታጭደው ያንኑ ነው። እንዳስለቀስ ካለቅሳል። ምክንያቱም ህጉ የሚያዘው ያንኑ ነው። ያንኑ አይነት ወደ ሰው ትዳር የገባ የሰው ሚስት የቀማ ወይ ያባለገ እሷ ሀገር ሰላም ነው ብሎ እየኖረ ነው። ያንኑ አይነት ነገር በሱ ህይወት ውስጥ አለ፣ ቢያውቀውም ባያውቀው፣ ያንኑ የሚመስል ነገር። አንዳንድ ሰው አሁን አልታወቀብኝም፣ መረጃ አጥፍቻለሁ፣ ይሄን እያደረግኩ ነው ይላል። አንተ እሱን ነው የምታደርገው! ህይወት ደግሞ ያንኑ አይነት ነገር እየከፈለችህ ነው በቤትህ በምትሰፍሩበት መስፈሪያ ትሰፈርባችኋል ያሳደመ አድማ የቀሰቀሰ ያሳመፀ ይሄ ይሄ ይሄ በጌታ በኢየሱስ ስም የሚያስብል ነው ያንኑ ዘር ታገኛለህ አለቀ! እንዴት ያስፈራል! አለ ሌላውን እኮ አይደለም፣ ያንን የሰራውን በእጥፍ ነው። ደግሞም እኮ አንተ የዘራውን ያክል ብታገኝ ችግር እኮ የለም፣ እጥፍ በተሻለው መንገድ። ያሳዝናል። በጌታ በኢየሱስ ስም ጆሮ ያለ እስማ ነው። ሌላ ምንም አይደለም። ክፋት የሰራ ያደረገ፣ የሰው ልጅ ህይወቱ እንዲበላሽ መጽሐፍ ያስገለጠ ሞራይ ላጠ ከጠንቋይ ጋር ከሟርተኛ ጋር ስምምነት ያደረገ፣ በእንዲህ አይነት መንገድ ባልንጀራውን ያሳበደ፣ በእንዲህ አይነት መንገድ የሸሪኮቹን ገንዘብ ሀብታቸውን ሁሉ የጠቀለለ የሚመስለው የድሆችን አጥር የነቀነቀ፣ ላባቸውን ወዛቸውን የቀማ በሀገር ቤትም ይሁን ከሀገር ውጭም ይሁን ውቅያኖስ የማይገድበው ፍትህ፣ ርትህ በእጆቹ ያሉት በወርቅ ዘንግ ዓለምን የሚገዛ ከእርሱ ዓይኖች ፊት ማንም የማይሰወሩት ዓይኖቹ እንደ እሳት ነበልባል የሚያበሩት ያ ሰው ንስሐ ካልገባ ከጥፋቱ ካልተመለሰ እንዲያው በሰላም እንዳይኖር የጸጸት ሰዓት እንዲዘንብበት የገዛ ጥላውን እያየ እንዲበረግግ፣ እንዲፈራ የሚያደርግ የሚበላው እንጀራ እንዳይጥመው፣ የሚጠጣው መጠጥ እንዳረካው፣ የሚኖርበት ቤት የመቃብር ያህል እንዲያስፈራራው፣ በጭንቀትና በስቃይ እንዲኖር የሚያደርገው ዳኛ አለ። ዳኛ አለ። እንዴት ያስፈራል በጌታ በኢየሱስ እንደዚህ አይነት መንደር ላይ እንዳንገኝ እግዚአብሔር ይጠብቀን በቃ ያንኑ የሰራነውን መልሰን ነው የምናገኘው። ዛሬ ምናልባት ሁኔታ ተመቸ ጊዜ ያገኘው ነገር ሁላ ታው ችግር የለም የሆነ ጊዜ ታጭዳለ ደግሞ በሰፊ እኮ አንተ አንድ ነበር የሰራው ራሱን ብናገኝ ራሱ እኮ አሪፍ ነው እቺን የዘራነውን አንድ ችግር የለም በደንብ አድጎ በዝቶ መቶ አስራ አንድ ሆኖ ይመጣል ያንን ሙሉ የመሰብሰብ ግዴታ አለ ዛሬ ዘው ብላችሁ የፈለጋችሁትን የምታደርጉ ሰዎች እንደ ተራ ነገር አልታየም። አልታደምነው ጠብቅ ጠብቅ ዘር ነው፣ ይበቅላል። ዘር እንደተዘረ ማን እንትን ብሎ ያውቃል? ወራት አለ ቀናት አለ ያንን ጠብቀን የምታገኙ የሆነ አመታት የሆነ ጊዜ አለ። ከዚህ ያለ አማራጭ ይሄ ነው መመለስ፣ ከየትኛውም ክፉ መንገድ መመለስ፣ ንስሐ መግባት ወደ ጌታ ቆንጆ እና ደስ የሚል መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።